ብሔራዊ መታወቂያ ፕሮግራም የፋይዳ ዲጂታል መታወቂያን በኢትዮጵያ ዲጂታል መታወቂያ አዋጅ ቁጥር 1284 ህዝባር 2015 መሠረት እየተገበረ ያለ ሀገር አቀፍ ፕሮግራም ነው። በዚህ አዋጅ አንቀጽ 16 ንዑስ አንቀጽ አንድ መሠረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ሕጋዊ እና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንጓል። በመሆኑም ነዋሪዎች የሚከተሉትን አገልግሎቶች በፋይዳ መታወቂያ ማግኘት ይችላሉ። አንድ የፋይናንስ እና ቴሌኮም ተቋማት አገልግሎቶች፣ በባንኮች ሂሳብ መክፈት እና ገንዘብ ወጪ ለማድረግ፣ ቼክ እና መሰል ሰነዶችን ለመዘርዘር እና ተያያዥ አገልግሎቶችን ለማግኘት፣ ሲም ካርድ ለማውጣት፣ የኢንተርኔት አገልግሎት እና ሌሎች መሰል የቴሌኮም አገልግሎቶችን ለማግኘት፣ የማይክሮፋይናንስ ተቋማት አገልግሎቶችን ለማግኘት። ሁለት የመንግሥት አገልግሎቶች፣ የአሽከርካሪነት ብቃት ፍቃድ ለማውጣት እና ለማደስ፣ የአሽከርካሪነት ብቃት ፍቃድ ለመማር የመመዝገብ አገልግሎት ለማግኘት አዲስ ንግድ ፍቃድ ወይም ለሀገር ውስጥ ኢንቨስተሮች የኢንቨስትመንት ፍቃድ ለማውጣት፣ ለማሳደስ እና ለማሰረዝ በፍርድ ቤቶች፣ በፍትህ ቢሮዎች እና የህግ አስከባሪ ተቋማት አገልግሎት ለማግኘት በጤና ሚኒስቴር እና የክልልና ከተማ መስተዳደር የሚሰጡ የሙያ ፍቃድ አገልግሎት ለማግኘት በመሬት አስተዳደር ተቋማት የሚሰጡ የባለቤትነት ማረጋገጫ ሰነዶችን የግንባታ ፋለመን እንዲሁም ለማሳደስ በመድኃኒት ቁጥጥር ባለሥልጣን መስሪያ ቤት የመድኃኒት አስመጭነት ፍቃድ ለማግኘት፣ ለማሳደስ እና ለማሰረዝ። በኢትዮጵያ ኮንስትራክሽን ባለስልጣን የሚሰጥ የኮንስትራክሽን ሙያ ፍቃድ ለማግኘት ለማሳደስ እና ለማሰረዝ በኢትዮጵያ ቱሪዝም ባለስልጣን የሚሰጡ የቱር ጋይድ እና ኦፕሬተርነት ፍቃድ ለማግኘት ለማሳደስ እና ለማስረዝ በፍትህ ሚኒስቴር እና ፍትህ ቢሮዎች የሚሰጥ የጥብቅና ፍቃድ አገልግሎት ለማግኘት የቡና ኤክስፖርት ፍቃድ ለማግኘት ለማሳደስ እና ለመሰረዝ የሲቪክ ማህበረሰብ ድርጅትን ለማስመዝገብ። ሶስት ሰነድ ማስመዝገብ እና ማረጋገጥ አገልግሎት ጠቅላላ ውክልና ለመስጠት፣ የጠበቃ ውክልና መስጠት፣ የውክልና ሥልጣን ለመሻር፣ በግልጽ የሚደረግ ውርስ ኑዛዜን ለመስጠት፣ በውጭ ጉዳይ ሚኒስቴር የሰነድ ማረጋገጥ አገልግሎት ለማግኘት፣ የአእምሯዊ ንብረት ውል ለመዋዋል፣ የብድር ውል ለመዋዋል፣ የቅጥር ውል ለመዋዋል፣ ውልን ቀሪ ለማድረግ የተደረገ ስምምነት ለማጸደቅ፣ የማሽንና የመኪና ክራይ ውል ለመዋዋል፣ የቤት ክራይ ውል ለመዋዋል። አራት የትራንስፖርት እና መጓጓዣ አገልግሎቶች ለሀገር ውስጥ በረራ የአውሮፕላን ትኬት መቁረጥ በተለያዩ ኬላዎች የትራንስፖርት አገልግሎት ሰጪ አካላት እንዲሁም በጉምሩክ የሚሰጡ አገልግሎቶችን ለማግኘት፣ በየተሽከርካሪ አስመጭነት ፍቃድ ለማውጣት ለማደስ እና ለማሰረዝ። አምስት ማህበራዊ አገልግሎቶች፤ በማንኛውም የትምህርት ተቋማት የምዝገባ ሰነድ የመውሰድ እና መሰል አገልግሎቶችን ማግኘት፣ በማንኛውም የጤና ተቋም የሕክምና አገልግሎት ማግኘት።